በዚህ ስም የሰየኩት በጣም አካባቢ እንወደዋለሁ፣ አገሬ እንወዳለሁ። ስለዚህ አሁን የተለያዩ ፕሮዳክቶች አሉ እና እነሱን ለማስተዋወቅ ነው። የመጀመሪያ ፎቶዎች አሉ፣ ዩኒክ የሆኑ በእኛው ሀገር ልጅ የተነሳ ፎቶግራፎች አሉ። ኢንስታግራም አላት፣ ኢንስታግራም አንሰጣቸዋለሁ። እነህ የተለያዩ ፎቶዎች ናቸው፣ ሁሉ ደሚታቸው የእሷ ፎቶዎች ናቸው።

እንደዚህ አይነት ፎቶዎች አሉ ፎቶዎች አሉ። ውም ችንም ላሳይ ከአንተ የተሸከመችዋለች ይሄ ከስራ መት በፊት የተነሳ ግራንዴ ነው በጣም የምወደው ነው። እነዚህ በለሙዝ ገበያ ገብታ ገበያ ሸጣ ጨርሳ ወደ ቤቷ እየገባች ነው እና የእሷ ፒክቸር ነው። እነዚህ በሙሉ የሚሸጡ ናቸው። ኢትዮጵያን በዓለም የሚያስተዋወቁ ናቸው። ሁሉም አይነት ፎቶዎች አሉ።

አዲስ አበባ መስከረም ይሄ ባሳችን ነው። ባሳችን ነው እንጂ ማላሳያለሁ። እሺ፣ ፖስታዎች አለ፣ የተለያዩ እስካርፎች አሉ።

ዋጋችን በጣም ሪዝነብል ነው። ዋናኛ ፕሮሞት ለማድረግ ነው። እዚ ሌላ እንደዚህ አይነት ፔንቶች አሉ። ያ ፎቶግራፉ ነው። ላሊበላ አካባቢ የተነሳ ፎቶ ነው። ያው በሴት

ማጎች አሉ ማግ ደግሞ ከስተም ከስተም እናደርጋለን ሰዎች በራሳቸው በሚፈልጉት አይነት ማሳተፍ ይችላሉ ለምሳሌ እዚህ ላይ ማሳተፍ ይችላሉ የራሳቸውን ዋናኛ ዩኒክ የሚያደርገ እንዳልኩ ፕሪንት ከስተም የራሳቸው ማድረግ ይችላሉ ላይ ማድረግ ይችላሉ በቲሸርት ላይ ይችላሉ በባግ ላይ ይችላሉ የራሳቸውን ኦርደር ማድረግ ይችላሉ የተለያዩ ሸክላዎች

እነ ሁሉ በዚህ የተሰሩ ናቸው። ስፌቶች፣ እንደዚህ በጣም የሚያማምሩ ብርሌዎች ላይ የተሳለ እንደዚህ አይነት ስፌቶች ወደ ውጭ መውጣት እንችላለን። በጣም ዩኒክ የሚያረገው በጣም በጣም በጣም ስትራቴጂክ

በጣም በቃ ለዚህ ቦታ በጣም ይሄ ብቻ ነው መሆን የሚችለው ብለን በጣም አስበን ነው ያደረገው ነገር ነው። እንደዚህ የምታያቸው እንጨት ላይ የተሳሉ ሰዎች አሉ።

ዘጠና አንድ ዜሮ ስድስት ዘጠና አንድ የትግስት ነው የሚባለው አድራሻ ቦሌ ቦሌ ከኢትዮ ሴራሚክ ፊት ለፊት ሌላ ደግሞ በሳምንቱ ሁለት ቀን ደግሞ የሰው ፊት በአስር ደቂቃ

ስነይ ነው ሁሉም ሶሻል ሚዲያ ላይ ያለው እንደዚህ አይነት ካርቱን ካሪኬቸር ማሰራት ነው። ቴሌግራም ግን ካንታ ጋለሪ ይባላል።